ሰላም ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ መምህር ብሩክ ነኝ እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለምንለቅ ይህን ቻናል መከታተሎን እንዳይዘነጉ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ ቆንጆ የሆነና አስተማሪ የሆነ ቪዲዮ ነው። እስከ መጨረሻው እንድትከታተሉኝ ይሁን፣ ምክንያቱም ዛሬ የምናየው አስፈላጊ የሆነውን ለምሳሌ የይቅርታ አባባሎችን እንዴት ሰዎችን ይቅርታ መጠየቅ እንዳለብንና ይቅርታ የሚለውን ቃል የት የት መጠቀም እንዳለብን የሚያሳይ እጅግ አስደናቂ የሆነ ቪዲዮ ነው። ይህንን ቪዲዮ ለየት የሚያደርገው ምንድን ነው ካላችሁ፣ በየቀኑና በየዕለቱ በተለያየ ቦታ በተለያየ ጊዜ ይቅርታ መጠየቅ እንችላለን ወይም ይቅርታ ልንጠየቅ እንችላለን። እንዴት ነው ለምሳሌ አንዳንድ ጊዜ በጽሑፍ መልክ ይቅርታ መጠየቅ የምትችሉት ወይም እንዴት ነው ይቅርታ ማለት የምትችሉት የሚለውን የሚያሳይ እጅግ በጣም አስደናቂ አረፍተ ነገሮችን ይዤላችሁ መጥቻለሁ። ታዲያ እዚህ ጋር የተለያዩ አረፍተ ነገሮች የእናንተን የማንበብ ኪሎታችሁን የእናንተን የመጻፍ ኪሎታችሁን ስለሚፈትሽ እነኚህን አረፍተ ነገሮችን በተለያየ ጊዜ መጠቀም ትችላላችሁ ማለት ነው ውድ ቤተሰቦቼ።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 ካለ ማንበብ ወደ ማንበብ ካለ መጽሐፍ ወደ መጽሐፍ ስለመጡ፣ እናንተም ለመጀመሪያ ጊዜ ይህን ቪዲዮ የምትመለከቱት በሙሉ ሳብስክራይብ የምትለዋን የደወል ምልክቷን በመንካት እንደዚህ አይነት ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር የተለያዩ መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ወይም መማር ያልቻላችሁት በሙሉ በማንበብ እና በመጻፍ ምንም አይነት ችግር ያለባችሁ እኛ ጋር እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ፣ በግል ስትፈልጉ ደግሞ በግሩፕ ወይም በጋራ መማር የምትችሉ መሆኑን ላሳውቃችሁ ወዳለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ቪዲዮ እገባለሁኝ። ቅድም እንደነገርኳችሁ ዛሬ የምናየው ይቅርታን በተመለከተ የተለያዩ አረፍተ ነገሮችን እንመሰርታለን፣ እናነባለን ማለት ነው። ውድ ቤተሰቦቼ ታዲያ እናንተ ደግሞ እዚህ ጋ የተዘረዘሩትን አረፍተ ነገሮችን በማየት የተለያዩ አረፍተ ነገሮችን በራሳችሁ እንድትመሰርቱና እንድትጽፉ እንድትሞክሩ ይሁን። እዚህ ጋር እንደምትመለከቱት የመጀመሪያው አረፍተ ነገር የመጀመሪያው ቃል ነው። ማንበብ የምትችሉት በሙሉ እኔን ቀድማችሁ በማንበብ ከዛ በኋላ እኔ ሳነብ ትክክል እንደሆናችሁ እና እንዳልሆናችሁ ቼክ ማድረግ ትችላላችሁ። ጀማሪ የሆናችሁት ደግሞ ከእኔ ጋር እያንዳንዷን ፊደል በቀስታ እየቆጠርን እናያለን ማለት ነው ውድ ቤተሰቦቼ። በጣም አሪፍ እዚህ ጋር የምትመለከቱት የአንደኛው አረፍተ ነገር የመጀመሪያው ቃል ምን ይላል? በጣም ሶስት ፊደል ነች። በጣም በጣም ይላል። በጣም አሪፍ። እዚ ጋ ያለችዋ ትንሽ ከበድ ትላለች። ለጀማሪዎች ምናልባት ላትነበብ ትችላለች። ነገር ግን እንደኔ ቀስ ብላችሁ ካነበባችሁ ይነበባል። የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው ውድ ቤተሰቦቼ እስኪ አብረን እናንብብ አ ጥ ፍ ቻ ለ ሁ አጥፍቻለሁ ይላል አያችሁ ውድ ቤተሰቦቼ አ ጥ ፍ ቻ ለሁ አጥፍቻለሁ ይላል ውድ ቤተሰቦቼ ትንሽ ረዘም ትላለች ከበድም ትላለች አሁን እንዳነበብኩ ቀስ ብላችሁ እንዳነበባችሁት ተስፋ አደርጋለሁኝ በጣም አሪፍ እዚህ ጋ የምትመለከቱት ደግሞ ይቅርታ ይቅርታ ይላል። ይቅርታ ይቅርታ የኛው ትንሽ ረዘም ይላል። እስኪ ሁላችንም አብረን እንሞክራለን። እንድታደርግልኝ አያችሁት እን ድ ታ ደ ር ግ ልኝ እንድታደርግልኝ ይላል። ከዛ በኋላ የመጨረሻው በጣም ቀላል ነው። ሶስት ፊደል ነች ነበር ነበር ይላል። እስኪ አንድ ላይ አብረን እናነባለን። በጣም አጥፍቻለሁ፣ ይቅርታ እንድታደርግልኝ ነበር ይላል። አቹት። ለምሳሌ ሁላችንም አንዳንድ ጊዜ ልንሳሳት እንችላለን። ከተሳሳትን ግን ይቅርታ መጠየቅ አለብን ማለት ነው። ይቅርታ ትልቅ እንደሆንን ማሳያ ነው። አንዳንድ ጊዜ ሳናጠፋ እንኳን ሌላ ሰው ባጠፋው ነገር ራሱ ይቅርታ መጠየቅ አለብን ማለት ነው። ድቤሳቦቼ ስለዚህ በጣም አጥፍቻለው ይቅርታ እንድታደርግልኝ ነበር የሚለውን አረፍተ ነገር ለምሳሌ አንድ ነገር ካጠፋችሁ በጽሑፍ መልክ እንደዚህ ጽፋችሁ ይቅርታ መጠየቅ ትችላላችሁ። ካልሆነ ደግሞ በጣም አጥፍቻለው ይቅርታ ብላችሁ እዚ እስከዚህችም መጻፍ ትችላላችሁ። በጣም አጥፍቻለሁ ይቅርታ፣ ወይም በጣም አጥፍቻለሁ ይቅርታ አድርግልኝም ማለት ትችላላችሁ ማለት ነው። በዚህ መሰረት እንዴት እንደሚጻፍ እያሳየዋችሁ ነው። አረፍተ ነገር እንዴት መመስረት እንደምንችል፣ ሀሳባችንን በአግባቡ እንዴት ማስተላለፍ እንደምንችል ነው ማሳያችሁ ማለት ነው። እናንተ ይህንን አረፍተ ነገር መሰረት በማድረግ የተለያዩ አረፍተ ነገሮችን በራሳችሁ መመስረት ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ እዚጋ ጋር የምትመለከቱት ሌላኛው ደግሞ ምን ይላል? ከአስመሳይ አ አያችሁ፣ ትንሽ ረዘም ይላል። አንድ ላይ ስናነበው ከአስመሳይ ከአስመሳይ ይላሉ። ቤተሰቦቼ በጣም አሪፍ። እዚ ደግሞ ጓ ነች። የመጀመሪያው ዲቃላ ሆሄነች ነች። ጓ ነች። ጓደኛ። ጓደኛ ብላችሁ መጻፍ ከፈለጋችሁ እንደዚህ ይጻፋል። ጓለች ዳለች ኛለች ጓደኛ ይላል። ጓደኛ እ ው ነ ተ ኛ እውነተኛ ይላል። እ ው ነ ተ ኛ እውነተኛ። ጠ ላ ት ጠ አለች ላ አለች ት አለች ጠላት ይላል። በጣም አሪፍ ይ ሻ ላ ል ይሻላል የሚለው ሲጻፍ እንደዚህ ነው የሚጻፈው ማለት ነው። ውድ ቤተሰቦቼ እስኪ አንድ ላይ አያይዘን እናንብብ። ከአስመሳይ ጓደኛ እውነተኛ ጠላት ይሻላል ይላል። አችሁት ውድ ቤተሰቦቼ፣ ይህ አረፍተ ነገር ምን ማለት የሚለውን ሀሳብ ነው የያዘው ካላችሁኝ፣ ለምሳሌ አንዳንድ ጊዜ አስመሳይ ሰዎቹን ሳታቁ አጠገባችሁ ወዳጅ እየመሰላችሁ ሊጎዷችሁ ይችላል። ስለዚህ እውነተኛ ጠላትን ግን ትጠነቀቃላችሁ ማለት ነው። ስለዚህ ከአስመሳይ ጓደኛ የእውነተኛ ጠላት ይሻላል የተባለው ለዚህ ነው ማለት ነው። አሁን ወደ ሶስተኛ እናመራለን። እዚህ ጋ የምታዩት ይቅርታ ይላል፣ ይቅርታ ይላል። በጣም አሪፍ ማድረግ ማድረግ ይላል የትልቅነት የትልቅነት ምልክት ምልክት ነው ነው ይላል። እስኪ አንድ ላይ አብረና አንብብ ይቅርታ ማድረግ የትልቅነት ምልክት ነው ይላል። አያችሁት ውድ ቤተሰቦች፣ ይህ የአረፍተ ነገር ደግሞ ሁሉ ጊዜ መጠቀም እንችላለን። ለምሳሌ ይቅርታ ማድረግም ይቅርታ መጠየቅም የትልቅነት ምልክት ነው። ስለዚህ ይቅርታ ማድረግ የትልቅነት ምልክት ነው ይቅርታ መጠየቅም የትልቅነት ምልክት ነው ማለት ነው። ስለዚህ ትልቅ ሸክም ያቀልላቸዋል ማለት ነው። ይቅርታ ማድረግም መጠየቅም ማለት ነው። ውድ ቤተሰቦቼ ከጥፋትኝነት ስሜት ትድናላችሁ ማለት ነው። ይቅርታ በማድረግ ውስጥ ወይም ይቅርታ በመጠየቅ ውስጥ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሌላው ደግሞ ምን ይላል? አራተኛው ከብዙ ከብዙ ከብዙ መልካም መልካም ይላል። መልካም መልካም ይላል። ነገር ነገር ይላል። ደግሞ አንድ አንድ ስህተት ስህተት ይላል። በጣም አሪፍ ስህተት ጎልቶ ጎልቶ ይታያል ይታያል የሚለው ሲጻፍ በእንደዚህ አይነት መልኩ ይጻፋል፣ ማለት ነው። ውድ ቤተሰቦቼ እስኪ አንድ ላይ አብረን እናንብብ። ከብዙ መልካም ነገር አንድ ስተት ጎልቶ ይታያል። ይህ አረፍተ ነገር አንድ ላይ አንብበናል ማለት ነው። ከብዙ መልካም ነገር አንድ ስተት ጎልቶ ይታያል። ምን ማለት ነው ካላችሁ፣ ካልገባችሁ ማለት ነው። ለምሳሌ አብዛኛው ጊዜ እኛ ሰዎች ከብዙ መልካም ነገር አንድ ስህተት ለእኛ ጎልቶ ይታያል ማለት ነው። ለምሳሌ ከአንድ ከትልቅ ነጭ ወረቀት የሚያየው መሀል ላይ ያለችዋን አንዷን ጥቁር ነጥብ ነው የሚመለከተው ማለት ነው። ስለዚህ እኛ ግን እንደዛ ማድረግ ሳይሆን ነገሮችን በተለየ መንገድ ማየት እንዳለብን የሚያሳይ አረፍተ ነገር ነው። መልካም ነገሮችንም ያሳለፍናቸውንም ማሰብ ማስታወስ አለብን። ነገር ግን በአንድ ስተት ወይም በትንሽ ስተት ይቅርታ አለማድረግን የመሰለ ጎጂ ነገር የለም ማለት ነው። ዲቤ ሂሳቦቼ በጣም አሪፍ። ወደ ቀጣዩ እናልፋለን። እዚህ ጋር የምታዩት አምስተኛው ምን ይላል? ይቅርታ ይላል። ይቅርታ ወንድሜ ወንድሜ የተወሰነ የተወሰነ ገንዘብ ገንዘብ ታስተላልፍልኛለህ ይላል። አዎ ትንሽ፣ ይቺ ረዘም ትላለች፣ አብዛኞቻችሁን ትንሽ ትፈትናለች። ነገር ግን እንደዚህ ቀስ እያላችሁ አሁን እንዳነበብኩ ማንበብ ትችላላችሁ። ታስተ ላልፍልኛለ ታስተላልፍልኛለ ይላሉ። ድ ቤተሰቦቼ ለምሳሌ አንዳንድ ጊዜ ላይመቻችሁ ይችላል። ምናልባት በእጃችሁ ላይ ገንዘብ ከሌለ ለሆነ ሰው ማስተላለፍ ብትፈልጉ ይቅርታ ብላችሁ ብትጠይቁ ያንን ሰው ልብ በቀላሉ ማሸነፍ ትችላላችሁ ማለት ነው። ይቅርታን በተለያየ ቦታ በተለያየ ጊዜ መጠቀም እንደምንችል ነው ዛሬ እያሳያችሁ ያለው። ስለዚህ ምን ይላል ይኸኛው? ይቅርታ ወንድሜ፣ የተወሰነ ገንዘብ ታስተላልፍልኛለህ፣ ይላል። አንድ ላይ ስነበብ ይቅርታ ወንድሜ፣ የተወሰነ ገንዘብ ታስተላልፍልኛለህ፣ ይላል። አያችሁት? ዝም ብላችሁ አሁን ገንዘብ አስተላልፍልኝ ከምትሉ ይቅርታ ወንድሜ፣ የተወሰነ ገንዘብ ታስተላልፍልኛለህ ስትሉ ለዛ ሰው ተገዢ እንደሆናችሁና ቀለል አድርጋችሁ ያንን ነገር በይቅርታ በኩል ማስፈጸም እንደምትችሉ የሚያሳይ አረፍተ ነገር ነው። ስትጽፉት እንደዚህ ከጻፋችሁ ነገሩ በጣም ይቀላል ማለት ነው። በእንግሊዝኛ ፖላይትሊ እንደመጠየቅ ማለት ነው። ቤተሰቦቼ በጣም አሪፍ። አሁን ወደ ስድስተኛ እናልፋለን። እዚህ ጋር የምትመለከቱት ሌላኛው ምን ይላል? ወዳጅነት ወዳጅነት ይላል የሚዘልቀው የሚዘልቀው በይቅርታ በይቅርታ ውስጥ ውስጥ ይላል ነው ነው ይላል። እስኪ አንድ ላይ አብረን እናንብብ። ወዳጅነት የሚዘልቀው በይቅርታ ውስጥ ነው ይላል። አያችሁ ውድ ቤተሰቦች፣ ይህ ያረፍተ ነገር ምን እንደሆነ ሳስረዳችሁ ለምሳሌ ሁሉም ሰው ይጣላል፣ ሁሉም ሰው ደግሞ ይታረቃል። በዚህ ሁሉ ውስጥ ግን ዘላቂ ወዳጅነት ከፈለጋችሁ ይቅርታ ማድረግም መጠየቅም አለባችሁ ማለት ነው። ስለዚህ ይቅርታ ማድረግም መጠየቅም የዘላቂ ወዳጅነት ዋና መሠረት ነው ማለት ነው። ውድ ቤተሰቦቼ፣ ለዛ ነው ወዳጅነት የሚዘልቀው በይቅርታ ውስጥ ነው የሚለውን አረፍተ ነገር የመሠረትኩት ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሰባተኛው እና ወደ መጨረሻው እናመራለን። አሁን ምን ይላል? እህቴ ይላል እህቴ እህቴ እህቴ ይላል። ይቅርታ ይቅርታ ማድረግ ማድረግ ይላል። እቺ ትንሽ ረዘም ትላለች። ትንሽ ጀማሪዎቹን ምናልባት ልትፈትን ትችላለች ነገር ግን አብረን እናንብብ። እስኪ ስላስተማርሽኝ ስላስተማርሽኝ አመሰግናለው አመሰግናለሁ ይላል። እስኪ አንድ ላይ አብረን እናንብብ እህቴ ይቅርታ ማድረግ ስላስተማርሽኝ አመሰግናለሁ ይላል። አያችሁት ውድ ቤተሰቦቼ ለምሳሌ እናንተ ይቅርታ ስጠይቁ ሰዎች ከናንተ ይቅርታ መጠየቅን ይማራሉ ማለት ነው። ስለዚህ እህቴ በሚለው ላይ ወንድሜ ብላችሁ እናቴ ብላችሁ ለተለያየ ሰው መጠቀም ትችላላችሁ። እህቴ ይቅርታ ማድረግ ስላስተማርሽኝ አመሰግናለሁ ይላል። የአረፍተ ነገር የዛሬው ትምህርታችን ይህንን ይመስላል። ሳጠቃልላችሁ ምንድን ነው የተማር ነው ካላችሁ ይቅርታ የሚለውን ቃል እንዴት በጽሁፍ መልክ በተለያየ ቦታ በተለያየ ጊዜ መጠቀም እንደምንችል ነበር ያሳየዋችሁ። እጅግ በጣም ጠቃሚ ትምህርት ነው። ይቅርታ የሚለውን ቃል በመጠቀም የተለያዩ አረፍተ ነገሮችን እናንተ ደግሞ በጽሑፍ ማስፈር የምትችሉ መሆኑን እና ሀሳባችሁን ደግሞ እንዴት መግለጽ እንዳለባችሁ የሚያሳይ እጅግ በጣም አስደናቂ ቪዲዮ ነበር። ይህንን ይመስል ነበር የዛሬው ቪዲዮ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም አንዴ ሳብስክራይብ ካረጋችሁ እንደዚህ አይነት በየጊዜው የሚለቀቅ ቪዲዮ በቀጥታ ወደ እናንተ የሚደርስ ይሆናል። ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ደግሞ ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ የምትመለከቱት እጅግ በጣም አስደናቂ የሆኑ ትምህርቶችን በየጊዜው እንለቃለን። እየተከታተላችሁ ራሳችሁን እንድታሻሽሉ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮመኛ እና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም በዋትሳፕ በኢሞ በዙም በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ ዕድል ስለሆነ እየመጣችሁ እየተመዘገባችሁ ስትፈልጉ ከእኛ ጋር ካሉት ተማሪዎች ጋር በግል ካልሆነ ደግሞ በግሩፕ ወይም ከተማሪዎች ጋር መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ጥንቅቅ አድርጋችሁ ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ ሀይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል ወይም መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦች እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።